ኢትዮጵያ በታሪክና በባህል የበለጸገች በውስጧም የተለያዩ የሚዳሰሱና የማይዳሰሱ ቅርሶች ትናንትናዋን የሚናገሩላት በውስጣቸውም የተለያዩ ዕውቀቶችን የያዙ ቅርሶቿ ዓለምን አጓጉተው ከጉያዋ በርካቶቹ ተዘርፈው በተለያዩ የዓለም ሀገራት ይገኛሉ። እናም በቅርስ አያያዛችን ላይ ያለው ክፍተት የተዳሰሰበት ከሰሜን ሰማይ ስር ጌሰም የተሰኘ መጽሐፍ ይዘት ላይ አተኩሮ የተዘጋጀ ውይይት በብላታ ጌታ ሕሩይ ወልደ ስላሴ የቀድሞ መኖሪያ የመጀመሪያ ግቢ ውስጥ ተከናውኗል። ብላቴን ጌታሮ ወልደ ስላሴ በጣም በኢትዮጵያ የፖለቲካ ታሪክ ውስጥ የስነ ጥበብ ታሪክ ውስጥ የስነ ጽሁፍ ታሪክ ውስጥ ትልቅ ስፍራ የሚሰጣቸው ታላቅ ሰው ናቸው። በሳቸው ቤት ውስጥ ነው ይሄን ውይይት የምናደርገው። በአጋጣሚ ደግሞ መጽሐፉም ለዚህ አውድ የተስማማ ይዘት ያለው መጽሐፍ ነው። ይዞት የተነሳው ሀሳብ የኢትዮጵያን ስልጣኔ የኢትዮጵያን እውቀት አስተሳሰብ በአጠቃላይ የያዘውን ትልቁን የቅርስ ጉዳይ የዘገበ መጽሐፍ ነው። በክሬቲቭ ራይቲንግ መልክ ቢሆንም የተጻፈው ከሰሜን ሰማይ ስር ያለበት ምክንያት ታሪኩ የተጻፈበት አካባቢ ያው ጎንደርና አካባቢው ላይ ነው መሰረት ያደረገው። ያ አካባቢ እንደሚታወቀው በተለያዩ እሴቶች መካከል የቆየ አካባቢ ነው፣ የዳበረ አካባቢ ነው። አንደኛው ሃይማኖት ነው። ከሃይማኖቱ ጋር ደግሞ ተያይዞ ያለው ቅርስ ነው። እነዚህን ቦታዎች፣ ምን አይነት ቅርስ እንዳለ፣ ምን አይነት ሀሳብና ምን አይነት ሰዎች እንዳሉ ለማሳየት ደራሲው የልብ ወለድ ዘውግን ተጠቅመው በዛ ልብ ወለድ ዘውግ ውስጥ ገጸ ባህሪያትን ፈጥሮ ስሎ በእነዚህ ገጸ ባህሪያት አማካኝነት በእነሱ ውስጥ እየሄድን እነዛን ቅርሶች ነው ሊያሳየን ቻለው። ጌሰም በጣም ትልቅ ጉዳይ፣ ምናልባትም በተለያዩ አካዳሚያዊ ጽሁፎች ስለ ቅርስ ሲወሳ የነበረውን አካዳሚሻኖች በጆርናሎች ለአካዳሚክ ሳቲስፋክሽንም ጭምር ሲጽፏቸው የነበሩ ጉዳዮችን ይህን ህዝባዊ ለማድረግ ምን አይነት መንገድ ብከተል ይሻላል በሚል የተጻፈ በልቦወለድ የቀረበ ግን ገሃዳዊ እውነት ነው። ለእኔ መነሻ ሀሳብ የሆነኝ ቀደም ብዬም እንደተናገርኩት ያደኩበት አካባቢ ሌላም አካባቢ ቅርስ አለ። ያደግኩበት አካባቢ ለቅርስ ቅርቡኛ ነው ያደኩት። ሌላም አካባቢ ቅርስ አለ ምንም ጥርጥር የለውም። ቤተሰቤ ደግሞ በዚህ ሙያ የተሰማራ ቤተሰብ ነበረኝ። ቅርስ የሚጠብቅ የሚንከባከብ ነው። በኋላ ሌላ ትምህርት ልማር ችል ነበር፣ ግን ቅርስ ስለሳበኝ ዛኛ አካባቢ ጎንደርም ሰሜን ተራሮች ብሔራዊ ፓርክም አካባቢ የቱሪዝም መናኸሪያ ስለሆነ ስለዚህ ወደ ቱሪዝም እና ወደ ቅርስ አስተዳደር ያጠናውትም እሱን ነው ማለት ነው። የሰሜን ተራሮች በጣም በሀገራችን ከፍተኛው ተራራ ያለው ሰሜን ተራሮች የሚባለው ውስጥ ነው ያለው። ከአራት ሺ በላይ ከፍታ ያለው ነው። ከፍታ መኖር ብቻ ሳይሆን ምን አይነት አስቸጋሪ መልካ ምድር እንዳለው ምን አይነት ወጣ ገባ መልካ ምድር እንዳለው ምናልበት ምን አይነት ደግሞ ጠንካራ ማህበረሰብ እንዳለው እሴቱን፣ ባህሉን፣ ወጉን የሚጠብቅ ማህበረሰብ እንዳለው የተረዳንበት ነው። የማህበረሰቡን ባህልና ወግ እንዲሁም መገለጫ የሆነውን ድርጊት እና ለቅርሱ የሚሰጠውን ትኩረት የሚያሳይ በማንነት ጥያቄ ውስጥ የሚናውዙ ሁለት ገጸ ባህሪያትም የጽሁፉን ታሪክ ይዘው ይጓዛሉ። መቼት እስከተቀመጠለት ድረስ እዛ መቼት ላይ ያለ ማህበረሰብ የሚናገረው ጉዳይን የሚገልጽበት የራሱ ያገላለጽ መንገድ አለ። ያንን ገጸ ባህሪያቱ እንዲናገሩት አድርጓል ይሄ መጽሐፍ። ዋናው ደግሞ እሱንም እንደ ቅርስ ማቆየት ነው። ራሱ ቃሉ ሲቀመጥ ሀሳብ አብሮት ያርፋል። ቃል ብቻውን አይቆምም። ሀሳብ አለ። ሀሳብ ካለ ዘንዳ ደግሞ ያንን ሀሳብ የፈጠረ ማህበረሰብ የሚከተለው ባህል አለ። ያ ባህል ቋንቋና መገለጫው የሆነው ድርጊት በአጠቃላይ ሲተባበሩ ምን ይባላል? የማይዳሰስ ቅርስ የምንለውን እናገኛለን እዚህ ውስጥ ማለት ነው። ማህበረሰቡ ለቅርሱ ያለውን ትኩረት፣ በቅርሱ ምክንያት ምን ያህል ፍልሚያ እንደሚያካሂድ በአንድ በኩል ያው አፍቃሪና ተፈቃሪ፣ ገዳይና መዋች ሌሎ እንደዚህ የተሆኑ በተሳሉበት ቦታ ላይ እዚህ ደግሞ ቅርስ ጠባቂና ቅርስ ዘራፊ ሆነ ሁለቱ ባለታሪኮች ወይም ገጸ ባህሪያት የተሳሉት እና በጣም አካባቢውን በደንብ ነው የተጠቀመበት ደራሲው። ጌሰም በዋናው በስምም ደረጃ የተመረጠው ጌሰም፣ ነገ ዝም ብሎ አይፈጠርም፣ ዛሬ እየተሰራ ያለ ጉዳይ ነው። ነገን የሚያሳምረው የነገ ተስፋችን ምንድን ነው የሚለውም በሙሉ እንዲሸከም የተቀረጸው ገጸ ባህሪ ጌሰም፣ የእኛ ተወካይ ነው። ደራሲውን የሚወክል ነው። ደራሲው የሚፈልገውን ሀሳብ በሙሉ ምኞቱን በሙሉ ስጋቱን ጭምር በጣም ያሳስበኛል የሚለውን ጉዳይ በሙሉ እንዲረዳለት የሚፈልገው ጌሰምን ነው። ጌሰም ተረዳ ማለት እኛ ተረዳን ማለት ነው። የእኛን ውክልና የተሸከመ ትልቅ ገጸ ባህሪ ነው። ጌሰ መጽሐፉ እንደተሰጠው ስያሜ ሁሉ ቅርሶቻችንን ወደ ነገ ለማስተላለፍ ትልቅ አስተዋጽኦ እንዳለውም ተጠቁሟል። በየዞርንበት ሀገር በሙሉ የእኛን ቅርስ እናያለን፣ የኢትዮጵያን ቅርስ ማለት ነው። ስለዚህ የኢትዮጵያ ቅርስ ልክ ወንዞቻችን ከኢትዮጵያ እንደሚፈሱት አፈሩ ተጠርጎ እንደሚሄደው ኢትዮጵያዊ የሆነ ሰው ከሀገሩ ወጥቶ ሌላ ሀገር እንደሚሄደው ሁሉ ብዙ ነገር ከኢትዮጵያ ይወጣል። አንዱ በጣም የሚወጣው ቅርስ ነው እና አደጋ ውስጥ ነው ያለው። እውነት ለመናገር የሚቀጥለው ትውልድ ምናልባት የእኛ ልጅ፣ የልጅ ልጅ ቅርስ ማለት ምን ማለት ነው የሚለውን መረዳት የማይችሉ ይሆናሉ። በአይን ለማየት ስለሚቸገሩ ማለት ነው። ምናልባትም ቱሪስቱ ነው ሌላ ሀገር ሄደው ለማየት ይገደዱ ይሆናል ማለት ነው። በዛ ልክ ነው ችግሩ ይሄ መጽሐፍ በትምህርት ማዕከላት ውስጥ በየትምህርት ቤት ውስጥ ሲገባ በየቤተ መጽሐፍት ሲገባ ወጣቶች ሲያነቡት ልጆች ደግሞ በራሳቸው እንዲገባቸው ተደርጎ ቢነበብላቸው ምን ቢል ኢትዮጵያዊነትን የምናለመልምበት አንድነት፣ ህብረት የምናጠነክርበት መንገድ የሚፈጥር መጽሐፍ ነው ብዬ ነው ማስበው። ገላጭ የሆነ መጽሐፍ ነው ለገለጻ። እንደውም የቃልም፣ የገጽም፣ የሀሳብም ስስት የለበት። እግረ መንገድ ቃላት አስተምሮናል። እግረ መንገድ ከገጸ ባህሪያቱ ጋር ስሜት አውርሶልናል። ከዛ ደግሞ ዋናው ዋናው ያሸከመውን የቅርስን ሀሳብ ወደ አይምሯችን እንዲቀርም ማድረግ ችሏል።